ምን አበረከትኩኝ? የሚል ጥያቄ እያንዳንዳችን ራሳችንን ጥ ይገባል። አላህ የቅያማ ቀን ይጠይቀናል። ልበ የቅያማ ቀን አላህ ይጠይቀናል። ኳስ ተጫወትኩ፣ መልሳ ይሆን ቅጣት የሆነው ብትር ኳስ ስለሆነ ብትጠርፉ ይለናል አላህ በወጣትነት የምንሰራ እንዲ መልስ የሆነው ምንድነው? ቁርአን ቀራው፣ እልም ቀራው በቀራውት ሰራው የቀራውትን አስተማርኩ አስተላለፍኩ። ይህ ነው መልስ ሊሆነ ሀብት ሰጥቼ ነበር። በሀብት ምን ሰራ? በላው ጠጣው፣ መልስ አይሆንም። ልብ ብላችኋል። የሰጠህኝ ሀብት በላው ጠጣው፣ መልስ አይሆንም። ለምን ስጥ ነው አላህ ላይ ወአንፊቁ ሚማ ረዘቅናኩም ከሰጠዋችሁ ነገር ስጡ ነ አንድ ብር አላህ ከሰጠን ሀምሳ ሳንቲሚን ስጥ ነው። አስር ሳንቲም ስጥ ነው።

ከምትበላው አብላ ነው። ልብ በሉ። ለብሸን አልብስ አይደለም ከለበስከው አልብስ ነው፣ ከምትበላው አብላ ነው። እኔ ከበላው በኋላ አላ አይቻልም፣ ምትበላው ነብላ። እኔ ከለበስኩ በኋላ ለብሳለሁ አይቻልም፣ ምትለብሰውን አልብስ። ከሰጠው ነገር ይምሳ የሚደርስም ያችሉ አካፍል፣ ያችሉ አካፍል። ስላም ይህንን ያስተምረው። እንደውም ራሳቸውን ጎልተው ሌላውን ያስቀድማሉ ነው የሚለው ዲን እስላም። ኢሳሪ አድርጋሉ ነው የሚለው አንዱ ለእስላም ምን ይኖርበት ሀያት ነው። ለእስላም ምን ስራበት ሀያት ነው። ስለዚህ ሙስሊም ሁልጊዜም ሲኖር መመሪያውን ያድርገው የአላህን ቃል ነው የረሱሉን ስለ ላሁ ለ ወሰለም ቃል ነው የሚሆኑ እስላምን ለሌሎች ምን ያህል አስተምርናል? ማይሰዱ ሰዎች እንዲሰዱ ምን ያህል አድርገናል? ወንጀል ላይ ያሉ ሰዎች ከወንጀል እንዲላቀቁ ምን ሰርተናል? የሚለው መጠየቅ አለብን። ሀቂቃ ምንነጋገር አንዳንድ ጊዜ ጥቅል ሀሳቦችን ብቻ መናገር ሀሳቡን ቀልብ ውስጥ አያሰርጽም። ወደ ውስጥ ጠልቀን ስንገባ ግን ክፍተታችን እናገኛለን። እያስባለሁ ሰሞኑ ከሁለት ቀን በፊት አንድ የሰለመ ሰው ገጠመኝ። ይህ የሰለመ ሰው አጋጣሚ እንደዚህ ሙሓደራ የኮርስ ፕሮግራም ነበረና ዳዒዎች ናቸው፣ ሁሉ ዳዒዎች ናቸው፣ ሼኮች ናቸው። ከእናንተ ውስጥ የሰለመ አለን ልን የጠየኩኝ

በጣም ነበር የምንከታተለው ምናጠናቸው። ዒድ ሰላት ላይ በጀማዓ ከሰገዱ አንድ ላይ ከሰገዱ፣ እንዴት ነው ምን ከፋፍላቸው? ምን በታትናቸው? አንድነት መሰረቱ እኮ ብለን እንጨነቅ ነበር። ሲሰግዱ በየጊዜው ዒድ ሰላት ሲሰግዱ መዝገብን መዘግባለን። ዒደልፍጥር ስንት ጀማ ነበር? ስንት ሰፍ ናቸው? አራት ሰፍሮ ሰገዱ ኢበላ በሐሳ አምስት ወር ስድስት ወር ቁንጡ ሲጨምር ያስጨንቀን ነበራ። የጸሎት ጊዜ እንመድብ ነበር። አረበዙ ሳ አረ ጸሎት እናግባቸው እንባባል ነበር። ይህን ብቻ መደለም የቤት ሥራም ይሰጠን ነበራ። ምንድን ነው የቤት ስራው የተሰጠ? ሙስሊሞችን ሙስሊሞች እስቲ አጥናቸው ተባልኩኛ። እስላምን አጥንቼ እስላምን ለመስደብ፣ ለመተቸት፣ ለማጥፋት ብዬ መጽሐፍ ለመግዛት የእስላም መጽሐፍ የሙስሊሞች መጽሐፍ የሚሸጥበት ሱቄን ኩኝ ሱቅ ሄድኩኝና ኪታብን ተውሒድ የተውሒድ ኪታብ የሚል ገዛዋል። አነበብኩኝ ነ ሳነ ለ ከዚህ ቀደም ሲነገረን የነበረው በእምነት ተቋማችን፣ በቤተሰባችን ስለ ሙስሊሞች ይነገረን ተጣራሪ ሆነብኝ። ሲነገረን የነበረው ጠኑቃኝ ናቸው፣ ደጋሚ ናቸው እየተባለ የሚነገርን አሁን ግን ጡሉን ያሉ ያወግዝ፣ ድግምትን ያወግዝ፣ ጣዖት አምላኪ ናቸው፣ ጣዖት አምልኮን ያወግዝ ሁኖ አገኘው ረ ይህ ነገር መነበብ አለበት አልኩኛል። ይሄማ እንዲመር ከሆነ የበለጠ ማንበብ አለብኝ ብዬ ብዙ መጽሐፎች አነበብኩኛል። ከነበብኩ በኋላ ለመስለም ወሰንኩኛል። ለመስለም ወስኜ ማጋሪት ማን አስልመኝ? የሆነ አንድ ሙስሊም ጋር ሄጄ አስልምኝ ብዬ ብለው ጫጣሚ ሊሆን ይችላል፣ ጫቃሚ ሊያደርገኝ። ጦንቃይ ሊሆን ይችላል፣ ጦንቃይ ሊያደርገኝ። ጣዖ ተምላኪ ሊሆን ይችላል፣ ጣዖ ተምላኪ ሊያደርገኝ። ስለዚህ ግለሰብ ጋር አልሄድም እና የት ሚድ ያለብኝ ተቋም፣ ተቋማቸው ጋር ሊሄዳል። ተቋማቸው ተቋሙ ማን ነው? መጅሊስ። መጅሊስ ጋር እንሄዳለን ብዬ ወደ መጅሊስ ልኩኛል። ምናልባት ምታቁሶች ጋር አልነግራቸው ስሙን አላነሳም። መጅልስ ጋር ሄደ። መጅልስ ጋር ሲሄድ ዘበኛው ነገኘ። ዘበኛው ለመስለም ፈልጌ ነው እና ለመስለም ነው የመጣሁት። ገብቶ ተናገረ። ይ ባይላይ ሊሰልለን ነው የመጣው እንዳታስገባው ብሎ መለሰኛ። ሊሰልለን ነው የመጣው አታስገባው። መልሰው አይገርማቸለን። አልገረማችሁም አይደል? ለምን መሰላችሁ አልገረማችሁ? ይህ እዛ የሚነሳ ችግሩ እኛ ውስጥ ስላለ ነው። እኛም ከዛም አሁን አንድ ሰሞኑን አስልመኝ ብለህ ምንድን ነው የምታስበው? አሁን አስልመኝ አለኝ የሆነ ብር ይጠይቀኝ፣ እርዳታ ሊጠይቀኝ አሁን አስልመኝ ያለው የሆነ ግን ይጠይቀኝ። ቆይ እስኪ እዛ መስጊድ ይነሳ እዛ ጋር ሼኮቹ ጋር እያለ ነው እከለ ጋር ለምን እንደምትገፋው ከሰለመ በኋላ የሆነ ግን ይጠይቀኛል። በሩን ዘግ ተማላል ተቀረው ሰዎችን የማስለም በር ዘግተና ያደረዘጋልሙ እያንዳንዳችሁ ራሳችሁን ጠይቁ፣ ጠይቁ ራሳችሁ ካንተ ጋር ያሉ ሙስሊም ያሉ ሰዎችን ስለ እስላም ነግረሃቸው ታውቃለህ? ወደ እስላም ጠርተን እናውቃለን? በአይሆን ግን እነሱ አልጠሩም። ጌታን ተቀበል አላሉ? ጌታን ተቀበል ይባል ነገር አልሰማህም? አላህን ተቀበሉ ብናሃ ነግረሃል ወይ አለ ነገር። ስለዚህ ምን አድርገናል?

እንደዚህ ውስጥ ሆኖ ይሰብካል። ስላም ሰለም ይሰብካል። ስንሄድ አለ መኪና ተገነበጠና ሞተ አንድ ወንድም የሚያል ጓደኛችን ሲሞት፣ ዋ በቀሜም ደ ልሞት ነው ሳልሰልም ልሞት ነው። ይህ ስላም ሳላገኝ ልሞት ነው። ደነገጥኩኝና ተመልሼ መጅሊስ ሄድገ ይባል። ተመልሼ መጅሊስ ትገባውኝና በምርር አርገ ተናገርኩኛል። ይዞ እንጀባ ሰበኛው ዝም ብሎ እነዚያው ሰዎች ተላሪን ሰዎች በደንብ አስረዳዋቸው። የዛኔ አለቀሱዋል አለቀሱና ሻሃዳ ሲያዙኝ አለ እነሶ ያባሩ ሰዎች ሻሃዳ ያሳዙኝ ከዛ መድረሳ ገባው መርከዝ ገባው ሱዳን ሄድኩኝ አሁን በእስላም እውቀት ባለ ድግኒ ነው የሆነ ዞን የመጅሊስ ሀላፊ ነው ዳይኖ ሼክ ነው የሰለመው በግድ ነው ነ በግድ መሬ ሰለመው በግድ ኮ ያሰለመው በግድ መቱን ያሰለመው እንደዛይ ታሪኮች ብዙ ናቸው። ይህን የአንድ ሰው ታሪክ ስለሆነ አይደለም እዚ ጋ ነሳው። የብዙ ሰለምተዎች ታሪክ ይሄ ነው። የብዙ ሰለምተዎች ሰልሞ ሙስሊሙ አያስጠጋም። ስለሙ ማንንም ሲ ሰልሙ ማን አስጠጋም። የቅያማ ቀን አላ ፊት ምን ብላ ልንቆም ነው? ጠይቅ ራስ ምን ብላ ልንቆም? እስላም የአንተ ሀብት አይደለም፣ የግላ አይደለም ለዓለም የመጣ እምነት ነው። ለምንድ ነው በሩን ማንከፍተው? ለምንድ ነው ማንጣራው? ረሱልን ሰለላሁ አለይሂ ወሰለም እንወዳቸዋለን ወይስ አንወዳቸው? እስኪ ረሱሉን እያፈጥርትናስ ረሱሉን ኔ ወ ተወዳላቸው ረሱሉ ሰለላሁ አለይሂ ወሰለም። አዎ ይህ ሁኔታ በተግባር መዋል አለበት። ረሱል ተሰድበዋል፣ አልተሰደቡ? እብድ ተብሏል፣ አልተባሉ? ለምንድ ነው እብድ የተባሉት? ምንድን ነበር ምክንያቱ? እብድ ያደርጋቸው ነበር እንዴ? አያደርጋቸው። ለምን እብድ ተባሉ? መጅኑን አለ ተብለዋል። ለምን ወማ አንተ ብኒዕመቲ ረቢከ ብመጅኑን ሎ አላ አላቸው። እብድ አሉ አይደለ? አንተ ማ እብድ አደለህም አላቸው። ለምን እብድ ተባሉ? ንገሩኛ፣ ንገሩ። ለምን እብድ ተባሉ? በምን ምክንያቱ? በዳዕዋን ለዚህ ያስተምራል፣ ያን ወደ እስላም ና ና፣ ወደ እስላም ና፣ ወደ እስላም፣ ሁሉም ቦታ ስለ እስላም ስለሚናገሩ፣ እኛ ነቢዩን ካፈቀርን ለምን በሰው ምን ይለኛል የሚለው ነገር ቢሆንም አኖሮ እኔ ማንተም ባልሰለም እስላምኛ ጋር ባልደረሰ ነበር። በነብዩ መቆም ነበር። ሰው ምን ይለኛል የሚለውን ትተው ነው አላህ ምን ይለኛል የሚለውን ይዘው እስላምን ለሁሉም ያዳረሱት ረሱላቸው ሰለላሁ ዐለይሂ ወሰለም። እብድ ተብለዋል፣ ጠንቋይ ተብለዋል፣ ገጣሚ ተብለዋል። ያልተሰደቡ ስድብ የለም። እስላምን በማስተማራቸው ነው የተሰደቡት። በመኖራቸው አይደለም። በመስገዳቸው አልተሰደቡም። ስለ ጾሙ አልተሰደቡም። እስላምን ስለ አስተማሩ ነው የተሰደቡት። እኛ እሳቸው የምናፍቅራቸው የምንወዳቸው ከሆነ እኛም እስላምን እናስተምር። ተሳዳቢ ካለ ይስደበን፣ የፈለገውን ይበል። ስድብ እኛ አይደለም ተራ ሰዎች ነብዩ ተሰድበዋል፣ ሰለላሁ ዐለይሂ ወሰለም ለእስላም ስራ ሲሰሩ እስላምን ሲያስፋፉ ሲያሰራጭ ተሰድበዋል። እኔ ብሰደብ ምን ምንድን ተራ ነገር ምን ምንም ማለት አይደለም። ረሱላችን ተሰድበዋል። እብድ ተብለዋል፣ ጠንቋይ ተብለዋል፣ ስንት ነገር ተብለዋል። አላ አላ ስብሐነ ወተዓላ ደግሞ እያረጋጋቸው አብሽር፣ አንተ ብቻ አይደለም ተሰደበው፣ እኬንም ነቢይ ተሰድበዋል፣ እኬንም ነቢይ ተሰድበዋል፣ እኬንም ነቢይ ተሰድበዋል እያለ ያረጋጋቸዋል አላ ስብሐነ ወተዓላ። ስለዚህ ለእስላም ምን አበረከት የምትወደውን ነብዩ ሰለላሁ ዐለይሂ ወሰለም በምን ተከተልካቸው? የሳቸው ሱና የት ጋር የተገበረ ነው የሚለው ራሳችን እንጠይቅ። እንዳን ይኩል የቤት ሰራተኛ እንኳን ምግብ ሰርታ ያቀርበችልህ ልብስ አጥባ ያቀርበችልህ ደሞዝ ከመክፈል ውጪ ስለዚህና ምንም ምን ነገር ነገር የለም። አያስተዛዝም ቂያማ ቀን አትጠይቀንም። እኔ የቤት ሰራተኛ ነበርኩኝ ደግሞ ሲከፍሉን ነበረ። ለራሷ ትሰዳለች፣ ትቀራለች፣ አንድም ቀን ስለ እስላም አልነገረችኝም ብላ ብትል ምንድነው መወጫት? መላው ምንድነው? አላህን እንፍራ፣ ለእስላ ስለ እስላም እንናገር፣ ስለ እስላም እናስተምር። በሁለት አላማ፣ አንደኛው እንዲሰልሙ አስረን፣ ሁለተኛው ባይሰልሙ ስለ እስላም ይወቁ፣ ይወቁ አውቆ ይቀመጡ። እኛ ጠውቃ አይደለንም ለምድን ካይኑ ስላልተናገሩ ነቢያችንን ሰለላሁ ዐለይሂ ወሰለም አይሰሩብን። ለምንድን ይሰግባቸው? እኛ ስለሳቸው ምን ተናገሩ? ስለ ነቢያችን መቻ ስተዋወቅን ምን ተናገሩ? እነሱ ስለ ረሱል የሚያነቡት ማንን ነው? የሁዳዎች የጻፉት መንጻፍ ነው የሚያነቡት ስለ ነብዩ መሐመድ ፈለጉ ይሁዳዎች ጻፍ መጽሐፍ ያነባሉ። ጠንቃይ ነበረ፣ እንደዚህ ነበረ፣ እንደዚህ ነበረ። ያን በማጠር ጀል እኛ የነብዩ ታሪክ አፋጩን፣ ማራኪውን ተሰምቶ ማይጠገበውን ታሪካቸውን እኛ አፈን ነው ደበቅ ነው ለተሳዳቢዎች በርከፈትንላችሁ። ስለአንተ አንተ ካልተናገርክ ማን ይናገርልህ ነው? ይህ ሁሉ ድክመት አለብን፣ ይህ ሁሉ ደካማ ጎን አለብን።

የሆነ እምነት አባት የእምነቱን ማሊያ ለብሷል የእምነታቸውን ማሊያ ለብሷል እያስተማሩ መንገድ ላይ ሲያርቱ ቆሞ አዳመጡና ቆሞ አዳመጡ አዳመጡና መጥተው በጆሬ ላይ ቀጥሉ ፈጣሪ ይርዳችሁ ቀጥሉበት ብሎ ይሄዳል እየነገፉት ነው ማለት ስለዚህ ባካችሁ እናቶች አባቶች እህቶች ወንድሞች ቀብር አለብን አላ ትመቆማለ። ዱኒያ ታላይነች ዱኒያ ጭበርባሪነች፣ ታመሳስላለች አትጨበጥም፣ አትጨበጥም። አኼራ ነው እንጨበጠው። አላ ትንቀርባለን። ለድናችን እንስራ፣ ለድናችን በገንዘባችን እንስራ። ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ፣ ስልጣና ያለው በስልጥናው፣ በሥልጣኑ የሀገር ሽባግለው በሽምግልናው፣ በሽምግልናው ለእስላሚስት ወጣቱ መወጣትነቱ ነገራችንን ጋር ያለ ነገር ለእስላም መሆን ይችላል። እንጠቀምበት፣ አደራ። ዝግጁ ናችሁ? እንሻላ ዝግጁ ናችሁ? ስንት ሰው ታሰልማላችሁ እ ስለ እስላም ለስንት ሰው ለመናገር ዝግጁ ናችሁ?

ለነሱ ዳዕዋ አለ ገብቷቸዋል። ሰውን መናቅ የለብንም። ሰራተኛ የሚባለው ምስኪን የሚባለው እነዚህ ነው መያዝ አለብን። ረሱሉ ኮ ሰለላሁ አለይሂ ወሰለም ዳዕዋውን ሲጀምሩ ካጠገባቸው ማነው የነበረው? ቢላል ባሪያው፣ ሰልማን ፋሪሲ ባሪያ። ባሪያዎች ናቸው የሰልሙት መጀመሪያ ደካማ የሚባሉ እያለ እያለ ነው ከፍ ያለ የሄደው ሰው ነው። ሰውን አላህ ዲኑን በማን እንደሚመስለው አላህ ነው የሚያውቀው። እኛ ለሁሉም ዝግጁ እንሻላ። የሆነ ሰው ለአንድ ሰው በቃ ነው ያለ ለምን አራጅ ነው ተብሎ ስለተነገረው አራጅ አለመሆን ና አስረዳ ታ አረዳ ሙስሊም አራጅ ነው፣ ሙስሊም አሸባሪ ነው ነው ብሎ ኮ የሚያወሩት አለመሆን ና ታስረዳ። አንጠግበ ያለ ሙስሊም አለሆ ሰው አስረዳ። እኔ ጣሁ ተመላኪ አይደለሁም። እኔ ድግምት ደጋሚ አይደለሁም። ጠንቃ አይደለሁም። የኛ ነብይ የተከበሩ ነብይ ናቸው፣ እንዲህ ናቸው ካልተናገርክ፣ እነሱ አንተን ባዩ ቁጥር ደጋሚ መጣ ነው ትባሉ፣ ጠንቋዩ መጣ ነው ትባሉ። ስንት ነገር ነው የሚያወሩበት? ተከላከል፣ ማንነትን ንጹህ አድርግ፣ ንጹህ መሆኑን ግለጽ። መከላከልም ጭምር እኮ ነው። በዛው ዳዋ ነው። እንሻላ ዝግጁ ናቸሁ? እንሻላ ይህን ርስ በዚያ ቆማለሁ። ወደ ገጣዩ ርስ ይናለሁ። ሰዓት ከሄደ እየጠቀማችሁ ባለመድረክ መሪ ነች ቀጣዊ ርዕስ እስላማዊ አንድነት ነው። እስላማዊ አንድነት በጣም እንገብጋቢና ወሳኝ ነው። ያው ስለ አንድነት ጠቃሚነቱ ብዙዎች ይናገራሉ። በሁሉም የእምነት ተቋም ይነገራል። የፖለቲካ ፓርቲዎች ይናገራሉ። ሁሉም ሀታ ድርጅቶች፣ የተለያዩ ድርጅቶች ይናገራሉ። እስላም ግን ስለ አንድነት ሲናገር ለየት የሚያደርገው

ሙስሊሙን የሚቆራርጡ የአንተ እውመቶች አይደሉም፣ አንተም ከነሱ አይደለህም፣ እነሱም ከአንተ አይደሉም። የአንተ እመቶች የዲን እመት ነኝ ብለህ እማውን ምትበታትን ምትከፋፍል ከሆነ ከእማው ውጭ ነው የምትሆን። ለምን የነዲ እመት አማኝ ሙእሚን፣ ዓሊም፣ ሼክ፣ ዳዒ ይሰበስባል እንጂ አይከፋፍልም፣ አይበታትንም። እባካችሁ ሙስሊሞች ነብዩን እንከተል አላህን እንከተል ቀብር ላይ አ ቀብር ላይ ከሚጠየቁ ጥያቄዎች አንዱ ንዱ ምንድነው በአንዳንድ ዋያ እንዳለው እነማናቸው ወንድሞች ይባላል ሙስሊም በሙሉ ወንድሜ ነው ሙዕሚን በሙሉ ወንድሜ ነው እ የሚባለው ጠሪቃ ማነው መንሀጅ ምንድነው ጀማዓ ምንድነው ተብሎ አ ምን ጠይቀው ስለ እስላም ምን መልሰው፣ እኔ ሙስሊም ነኝ። ሁወ ሰማኩሙል ሙስሊም ቀድሞኑ ሙስሊም ተብላችኋል። በሙስሊም ስማ እምነታችን እስላም፣ እኛ ሳ ምንድን ነን? ሙስሊም አንዳንድ ጊዜ በማታውቆ ተጨባጭ በስም ብቻ ሰዎች ይጠላል። አንተ ምንድነ፣ ጀማዓ እንተሳ፣ አገርን ማንፈታው ነገር የለም። ለእስላም ምን ስራ ከሆነ

የአንተ እውቀትና የእኔ እውቀት እኩል ላይሆን ይችላል። አንተ ከእኔ የበለለ ዓሊም ነ እኔ ከአንተ አንሳ ለሆንለም ስለ ስላለ ግባባ እንችላለን። ግን ያግባባ ምንድን ነው? ወደ ማስረጃ መሄድ ወይ በቁርአን በአላህና በነብዩ መርታችሁ ታረቁ፣ በዛ ተስማሙ፣ ችግራችሁን ፍቱ ይላል። አሁን እሳ ችግር ምንፍታ በቁርአንና በሐዲስ አይደለም ችግር ምንፍታው በጥንቻው ነው።

አላ ስብሃነወተዓላ፣ ከጣሙ ግድ። አላህ ይጠብቀን፣ አላህ ይጠብቀን። ስለዚህ ይህን አንድነት እንዴት እናምጣው? አንደኛ የአንድነትን ደረጃ እንወቅ። ይህ አንድነት የኔ ፍላጎት አይደለም፣ የአንተም ፍላጎት አይደለም። የእስላም አስተምሮት ነው፣ ተግባባል። የእስላም አላህ ያዘዘበት ሆኑ እንወቀው። እኔ ስለፈለኩት አይደለም፣ አንተም ስለፈለግክ አይደለም። አላህ ነው ያዘዘበት። ይህን እንመል